ፍጡር፣ ቤዛ መሆን አይችልም። ይህ ግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችሁም፣ ቤዛ ልጇ ነው። አትደንግቱ። ኦኬ። በዚህ ክፍል ላይ ወንድማችን አኬ የሰጠውን ማብራሪያ ሄዳችሁ ቪዲዮውን መመልከት ትችላላችሁ። እሱ የሰጠው ማብራሪያ ከዚህ ቀደም በአውደ ምረት ሲሰበክ የነበረና እንዲሁም ዲያቆን ያረጋል ሲናገረው የነበረው ነገር ስለሆነ መዝገበ ቃላቱን ጠቅሶ የተለያየ ትርጉም አለውና ያ ቃል እንደው ማርያምን እንደዚህ ባንናገራት የሚል አይነት አካሄድ ነው የተሄደው። ሄዳችሁ ሙሉ መመልከት ትችላላችሁ። እኔ ስለሰማሁት እዛ ላይ ኮሜንት ለማድረግ ያክል ነው። አንደኛው ቃሉ በግእዝ እንዲሁም ወደ አማርኛ ሲፈታ የተለያዩ ትርጉም አለው ማለት እነዚያ የተለያዩ ቫራይቲ ኦፍ ትርጉሞች ውስጥ ገብቶ መደበቅ ይቻላል። ከዚያም ደግሞ ቴዎሎጂካል ሚኒንግ ለፈለግነው ነገር መስጠት እንችላለን ማለት አይደለም። አይደለም ይሄኛው በግዕዝ የተረጎመው ቃል በግዕዝ የተረጎመው ቃል አዲስ ኪዳናችን ላይ ሄደን እንግዲህ፣ በግሪክ ነው የተጻፈው፣ አዲስ ኪዳናችን ኢቨን በግሪክ ሐዋርያ ሥራ ምዕራፍ 7 ላይ ያለውና ራንሰም የሚለው ወይም ቤዛ ተብሎ በአማርኛው የተፈታው ቃል አንደኛ ጢሞቴዎስ ምራፍ ሁለት ላይ ያለውን ሀሳብ እንኳን ብናይ ሁለቱ ክፍሎች ላይ የገባው የግሪክ ቃል ሁለቱም የተለያየ ነው። ሄዳችሁ ቼክ ማድረግ ትችላላችሁ። አንደኛው አንደኛ ጢሞቴዎስ ምራፍ ሁለት ላይ የምናየው ነፍሱን ለሁሉም ቤዛ ሰጠ፣ ራሱን ለሁሉም ቤዛ ሰጠ የሚልበት ላይ አንቲሊትሮን የሚል የግሪክ ቃል ይጠቀማል። እንዲሁ ደግሞ ሐዋርያ ስራ ላይ ምራፍ ሰባት ላይ ያለው በተለይ ሙሴ ቤዛ ተብሏል ተብሎ የተረጎመበት ቦታ ላይ ያለው እንደው ወርዱ ራሱ ሆኖ የተለያየ ትርጉም አለው ሳይሆን፣ ቃላቶቹም ከጅምሩ የተለያዩ ናቸው። ለምሳሌ ሐዋርያ ስራ ላይ ያለው ደግሞ ምን የሚለውን ይቀጥላል ማለት ነው። ኢትሮቴን የሚል የግሪክ ቃል ይጠቀማል። ሜይን ትርጉሙ ደግሞ ደሊቨረር ወይም ነፃ አውጪ ማለት ነው። ስለዚህ ሐዋርያ ስራ ላይ ያለውንም ቃል ብንመለከት፣ ሄደን ደግሞ አንደኛ ጢሞቴዎስ ላይ ያለውንም ቃል ብንመለከት፣ ሁለቱም የተለያዩ ትርጉም የሚይዙ ናቸው። ሐዋርያ ስራ ላይ ያለው ነፃ አውጪ አድርጌ ልክ ያለው የሚል አይነት ትርጉም አለው ማለት ነው፣ ትርጉም አለው። አሁን ቃላቶቹ በተለይም በዚህ በወንድማችንም በኩል ይሁን በሌሎቹ አሁን ቪዲዮ እየሰሩ ባሉ ሰዎች በኩል እየጠቀሱ ያሉ ብሉይ ኪዳን ምንባባት አሉ። ምሳሌ ላይ ያሉ፣ ኢሳያስ ላይ ያሉ፣ ኢዮብ ላይ ያሉ በተለይ ምሳሌ ላይ ሁለት ሶስት የተደጋገመ አለና እዛ ክፍል ላይ ከአንደኛው ቃል ውጭ በቀር አንደኛው ሪደምሽን በሚል የተረጎመ ሌላ ቃል ነው ያለው። ከዛ ውጪ የተጠቀሱ በነዚህ ወንድሞች በኩል ማለት ነው የተጠቀሱ ቃላት በሙሉ ኮፔር የሚል የዕብራይስጥ ቃል ይዛሉ። ካፋር ከሚል ዋናው ቃል ስሩ ቃል ማለት ነው ከዛ የተገኘ ነው። ኮፔር የሚለውን ነው የሚጠቀሙት ምን ለሚለው ራንሰም ወይም ቤዛ ለሚለው ቃል የሚጠቀሙት ማለት ነው። ይሄ ቤዛ የሚለው ቃል ደግሞ አሁንም በሴማንቲክ ደረጃ አይሁዶቹ እንዴት ይጠቀማሉ፣ እንዴትስ ይፈቱታል የሚለውን ስንመለከት ማለት ነው ቢያንስ በሶስት አይነት ደርዝ ይህንን ቃል ይፈቱታል። አሁን የተቸገርነው የፍቺ ፍቺ ላይ ቆመን ወይም የትርጉም ትርጉም ላይ ቆመን እያወራን ስላለ ነው ችግር የተፈጠረው። ግዕዙ እንደዚህ ይላል፣ አማርኛው እንደዚህ ይላል ነው ዋናው እነዛ ቃላት የተገኙባቸው እብራዊ ውስጡ ምን ይላል ደን ግሪኩ ምን ይላል ነው መታየት ያለበት። ምክንያቱም ያ ቃል ሲፈታ ሰከንደሪ ሚኒንግ ደግሞ ድጋሚ እየፈጠረ የሚሄደው ነገር ውልዶችን እየፈጠረ የሚሄዱ ስለማይቀር ማለት ነው ደን እና ያለም ማለት ነው። በሌሎች ቋንቋዎችም እንዴት እየተረጎመ እንደሚመጣ መታየት ስላለበት ሶ የመጀመሪያው ትርጉም በምን አይነት አውድ ውስጥ ነው ይሄ ቃል ሲመጣ ያየ ነው። ኦር ምን አይነት ትርጉሞችን ይዞ ይመጣል የሚለው መታየት አለበት። አንደኛው ሌጋል አስፔክት ነው፣ ወይም ህጋዊ በሆነ አስፔክት ላይ በእስራኤል ሌጋል ሲስተም ውስጥ በተለይም የገባበት ቦታ ጉቦ በሚል ሀሳብ ነው የመጣው። ኦር ኮራፕሽን በሚል ሀሳብ ነው የመጣው። ስለዚህ ያንን ሀብታሞች ሊሆኑ ይችላሉ፣ ወይም ገንዘብ ያላቸው ሌሎች አካላት ሊሆኑ ይችላሉ። ፍርድን ለማገምደል ሲመጡ ገንዘብን ይዞ ይመጣሉ። ስለዚህ የሆነ የሚሸፍኑት ነገር አለ። እስቲል ነው ከቨሪንግ አፕ ኦር መሸፈን የሚለውን ሀሳብ አይለቅም። ስለዚህ ጉቦ ኦር ብራይብ ተብሎ ሊመጣ ይችላል። ሁለተኛው ቴዎሎጂካል ኮንሰፕት ነው። ኦር በሪቹዋል በአምልኮና በነገረ መለኮታዊ አውድ የሚፈታ ነው። ይህም። አቶንመንት እና ራንሰም የሚለውን ወይም ቤዛዊት እና የኃጢአት መስዋዕትነት የሚሉ ሀሳቦችን ይዞ ይመጣል ማለት ነው፣ ይሄኛው ኮፓር የሚለው ቃል። ሶስተኛው ደግሞ ዋናው ሀሳብ የሚሽከረከርበት ነው። ሶስተኛው እና ይሄ ሶስተኛ ሩት አይዲያው ተብሎ የሚጠራ ነው። ከቨር ማድረግ መሸፈን፣ እግዚአብሔር ኃጢአቱን የሚሸፍንለት አይደለ፣ እግዚአብሔር ኃጢአቱን ይቅር የሚልለት። ኃጢአት ይሸፈን ዘንድ እየተባለ ብሉይ ኪዳን ላይ በብዛት ይጠቀመው ማለት ነው። ስለዚህ ከቨር ማድረግ መሸፈን አፒዝ ማድረግ ቁጣን ማብረድ ኦኬ ደን ሰብስቲትዩሽን ፈንታ ሆኖ መግባት የሚሉትን እነዚህን ሀሳቦች ይዞ ይመጣል። በነዚህ ዛቢያ ነው የሚሽከረከረው ነው። የመጀመሪያው ሌጋል ነው። ሁለተኛው ቲዮሎጂካል ነው። ይሄ ራንሰም እና አቶንመንት የሚሉ ሀሳቦችን ሁለቱን ይዞ የሚመጣ ማለት ነው። ቤዞት ሆኖ መቅረብና ቤዛ ሆኖ መቅረብና የኃጢአት መስዋዕት ሆኖ መቅረብ የሚሉ ሁለቱን ሀሳቦችን ይይዛል። አሁን ጥያቄያችን የሚሆነው ከነዚህ ሶስቱ በተለይ ብሉይ ኪዳን ላይ ስለሆነ እናንተ የሚሄዳችሁት በእነዚህ ሶስቱ አውዶች ውስጥ ነው የሚገባው። ከነዚህ ሶስቱ አውዶች አይወጡም ቃላቶቹ በብዛት ቢታዩ ማለት ነው። ከበር ማድረግ፣ መሸፈን፣ ፈንታ መሆን የሚሉ ሀሳቦችን ይይዛል። ኦር ሰብስቲዩት መደረግ የሚሉ ሀሳቦችን ይይዛል። ደን በየትኛው አውድ ውስጥ ነው ቅድስት ድንግል ማርያምን የከተታችኋት? ምትክ ከተባለ ለምን ምትክ ሆና፣ ያ ምትክነቷ የዓለም ቤዛ ያስብላታል ወይ ኦር የዓለም ምትክ ያስብላታል ወይ? ቤዛ የሚለው ምትክ የሚል ነገር ይዞ ስለሚመጣ በየትኛው የቃሉ ትርጉም ውስጥ ነው ያስገባችኋት? አማረኛ ውስጥ ያለው ደስታ፣ ኪዳነ ወልድ ከሳቴ ብርሃን፣ ተሰማ እና ሌሎች የመዝገበ ቃላት ተጠቀሱት ውስጥ ያለውን አይደለም። ኦሪጂናል ቋንቋው ምን አይነት ትርጉም ሰጠ? ደን የትኛው ውስጥ ነው ያስገባችኋት? እሱን ብትነግሩን። ሁለተኛው ጀስት አርመንት ፍሮም ኦሪጂናል ቃሉ ነው ሲጀመር ቃሉ በእብራይስጥም ሆነ በግሪክ ማስኩሊን ጾታ ነው ይዞ የሚመጣው ፌሚኒን ይዞ አይመጣም ስለዚህ አሁን ምንድን ነው እየተደረገ ያለው የወንድ ጾታ ነው ይዞ የሚመጣው ካፋር የሚለውም ይሁን ሊትሮቲን የሚለውም ቃል ይሁን ፌሚኒን ሳይሆን ማስኩሊን ኦር የወንድ ጾታን ነው ይዞ የሚመጣው ስለዚህ በግዴታ በሴት ተደርጎ እንዲተረጎምም እያደረጋችሁ ነው ያላችሁት ሶ ያንን ልናልፎ እንችላለን ምናልባት አይ ለሴትም ይተረጎማል የምትሉት ነገር ካለ እሱንም ብታመጡልን መልካም ነው ማርያም ቤዛዊት ዓለም ልትሆን ትችላለች? ከነዛ ከሶስቱ ትርጉሞች ውስጥ የትኛውንም ያዙና መልሱልን። ቤዛዊት ዓለም ልትሆንልን ትችላለች ብሎ ያስተማረ ከብሉይ ነቢይና ከአዲስ ሐዋርያ አለ ወይ? አንድ ኢንፍራንስ አለ ወይ? አንድ ያንን ማመልከት የምንችልበት የመጽሐፍ ቅዱስ ክፍል አለ ወይ? እንደዚህ ብሎ ያስተማረ የመጽሐፍ ቅዱስ ነቢይና ሐዋርያ አለ ወይ? ያው እንደሌለ ስለምናቅ ነው ይህንን እየጠየቅ ነው ያለነው። ካለ እናንተ እንድታመጡ ማለት ነው። አዲስ ኪዳናችንም ሆነ ብሉይ ኪዳናችን ከሚናገረው ሀሳብ ውጪ በኋለኞቹ ክፍለ ዘመናት እያደገ የመጣን ቴዎሎጂካል ቶፒክ ጎትቶ ሄዶ እዛ ውስጥ ማስገባት የመጽሐፍ ቅዱስን ሀሳብ አቢዩዝ ማድረግ ነው፣ አስገድዶ እንዲናገር ማድረግ ነው። ይህ ጥበብ የጎደለው አይነት አካሄድ ነው ማለት ነው። ስለዚህ እዚህ ጋር ቪዲዮ ላይ ያየነው መምህርና አባታችን በትክክል መጽሐፍ ቅዱስ በሚናገርበት መልኩ ፈትተዋል ብለን እናምናለን። ቤዛዊ ዓለማችን ኢየሱስ ክርስቶስ ብቻ ነው። በደሙ ከነገድ ከቋንቋ፣ ከህዝብ ለአባቱ ካህናትና አገልጋዮች እንዲሆኑ ከነገድ ከቋንቋ ሁሉ የዋጀን ኢየሱስ ክርስቶስ ብቻ ነው። ነብሱን ለሁሉ ቤዛ አሳልፎ የሰጠው ማለት ነው። ኦኬ፣ ከዛ ውጭ አጠገቡ ሌላ መለስተኛ ቤዛዊ በሌላ ትርጉም ተብሎ ነገረ ክርስቶሳዊ አውድ ተሰጥቶት የሚተረጎም ቤዛ የሚባል አይነት አካሄድ የማንቀበለው መጽሐፍ ቅዱስም የማያውቀው እንግዳ ትምህርት ነውና ከዚህ ራሳችሁን አስመልጦላቸዋለሁ። ጸጋና ሰላም ይዛላችሁ።